ለዓላማቸው ታምነው ለዘመሩለት መስመራቸው ኖረው ህይወታቸውን ለህዝብ ዓላማ የሰው ሺዎች የተከተሉት ድርጅት ዛሬም ከዚሁ ድርጅት ጋር ፖለቲካዊና ስሜታዊ ግንኙነት ያላቸው ብዙዎች በዚህ ደካማው የህወሀት አመራር ተስፋ ማድረግ ይችላሉ ወይ? የሚለው ጥያቄ አጭሩ ምላሽ በፍጹም የሚል ለመሆኑ ማስረጃ ፍለጋ ባሳለፍነው ዓመት የተከናወነን ነገር ማስታወስ ይበጃል። መረጃውን ያጋሩንን የኦህዴድ ብልጽግና ቤተኞችን አመስግነን ስናቀርበው እንዲህ የሚል ነው። አቶ ጌታቸው ረዳ ወደ ውጭ ሀገር በሄዱበት ወቅት ስልካቸው ለቀናት መስራት አቆመ። የአቶ ጌታቸው ስልክ አለመስራቱ ያጠራጠራቸው ደብረጽዮን ገብረ ሚካኤል በዚህ ጊዜ ወደ አዲስ አበባ በረሩ። ጠቅላይ ሚኒስትሩንም አገኙ። ጌታቸው ስልኩ የማይሰራው ከሻቢያ ሰዎች ጋር ስለተገናኘ ነው። ከሻቢያ ጋር የሚዶልተው ደግሞ ከትግራይ እኔን ከፌዴራል አንተን ለማንሳት ስለሚያስብ ነው። ስለዚህ አሁንም መፍትሄው እኔን ፕሬዚዳንት ማድረግ ነው የሚል ጥያቄ አቀረቡ። ይህ ለጠቅላይ ሚኒስትሩ ከሰማይ እንደወረደ መና የሚቆጠር ነበር። እስከዚህ ድረስ ህወሓት አንድነት ያለው አሁንም የስልጣናቸው ስጋት ይመስላቸው ነበር ጠቅላይ ሚኒስትሩ እናም መከፋፈላቸውን በግልጽ አስተዋሉ። ጠቅላይ ሚኒስትሩም ለሊቀመንበሩ ደብረ ጽዮን የሰጧቸው ምላሽ ጉባኤ አድርጋችሁ እነጌታቸውን አባሯቸው ከዚያ ፕሬዚዳንቱን እንሾማለን የሚል ነበር። ደብረ ጽዮን ገብረ ሚካኤል የምርጫ ቦርድን ወረቀትና የአብይ አህመድን ቡራኬ ይዘው ወደ መቀሌ ተመለሱ። ሆኖም ይዘውት የሄዱት የምርጫ ቦርድ ምስክር ወረቀት በሌሎች አመራሮች አልተወደደላቸውም። እሳቸው የታያቸው በጠቅላይ ሚኒስትሩ ቃል የተገባላቸው ፕሬዚዳንትነት እንጂ ይዘውት የሄዱት ሰርቲፊኬት መዘዝ አልነበረም። እናም ወረቀቱን ተቀብለው ከሄዱ

አንቀበለውም የሚል መግለጫ ወጡ። በዚህ ጊዜ ጭምር ጠቅላይ ሚኒስትሩ ከደብረ ጽዮን ጋር በሚያደርጓቸው የስልክ ንግግሮች ጉባኤውን በፍጥነት አካሄዱት የሚል መልእክት ላይ ያተኮረ ነበር። ጌታቸው ከሻቢያዎች ጋር ግንኙነት እንደሚያደርጉ አብይ ቢያውቁም ጥልቀቱን ግን አይረዱትም። በመሆኑም ፈሩ። ከዚያን ጊዜ ወዲህ ከኤርትራ ባለስልጣናት ጋር የሚደረግ ግንኙነትን አቁም ብለው ጌታቸውንም አስጠነቀቁ። ጌታቸውን በዚህ መልኩ ያስጠነቀቁት አብይ በጎን ደግሞ ደብረ ጽዮንን ቶሎ ጉባኤ ያካሄዳችሁ እነጌታቸውን አባሩኝ እንጂ እያሉ ይወተውቱ ነበር። የሁኔታውን መጣደፊያ ያስተዋሉት አቶ ጌታቸው ረዳ አንድ የውጭ ኃይል ይዟቸው ውሏቸው ነው ብለው ሲናገሩ ብዙዎች ሻዕቢያን መስሏቸው ነበር። ሆኖም በወቅቱ ጌታቸው የውጭ አካል ሲሉ ከትግራይ ውጭ ያለው አብይ ማለታቸው እንደነበር ለእኛ ግልጽ ነበር። በአብይ ትእዛዝ ደብረጽዮን ጉባኤ መጥራታቸውን ያስተዋሉት ሻቢያዎች ወደ ጌታቸው ረዳ እየደወሉ ምን እየሆነ ነው፣ ከቁጥጥር ውጪ እየወጣ ያለ ነገር እየታየን ነው ወዘተ እያሉ ሲጨቀጭቁት እንደነበር የስልክ ልውውጣቸው በእጃችን ላይ አለ። በዚህ መልኩ ህውሀትን ለሁለት የመሰንጠቁን ሴራ በብቃት የሰሩት አብይ የነ ደብረጽዮን ጉባኤ ተቀባይነት የሌለው ነው አስባሉ። ስልጣኑን ብቻ ያስተዋለው የደብረጽዮን ስብስብና ሴራውን በ ቅጡ መገንዘብ ያልቻለው የአቶ ጌታቸው ወገንም በየአቅጣጫው ህወሀትን የመሰረዝ ዋዜማ ላይ ያደረሰው በማለት ይተርካሉ። በዚህ መልኩ ስራም ሴራም የማይችለው ህወሀት አሁን በድጋሚ በምርጫ ቦርድ ሊሰረዝ ከአንድ ወር ያነሰ ጊዜ ቀርቶታል። ቦርዱ ከሰረዘው በኋላ ህወሀት ምርጫ አይወዳደርም። ምርጫ ልወዳደር ቢል ወደ ጦርነት እንገባለን ሲሉ ጠቅላይ ሚኒስትሩ ከተናገሩ አንድ ዓመት አልፏቸዋል። ለዚህ ጦረኛ ፖሊሲያቸው ምቹ የሆነውና አርቆ የሚያሰምር የለኝም የሚለው ህወሀት በመሰረዝ አፋፍ ላይ ነውና ሌላ ጦርነት እንዳይመጣ ምን ይደረግ የሚለው መሰረታዊ ጥያቄ ነው። አስተያየታቸውን የሚናገሩ ሰዎች ህወሀት በቀሩት ቀናት ጉባኤውን እንደ አዲስ በማካሄድ የአብይ አህመድን የጦርነት ቆሌ መግፈፍ፣ በዚህም ያወገዛቸውንና ያባረራቸውን አባላቱን ጭምር ይቅርታ ጠይቆ ጉባኤውን ማድረግ፣ የትግራይን አንድነት ለመመለስ የሚያስችሉ ብዙ ስራዎችን መከወን፣ ለዚህ ሁሉ ውድቀት ምክንያት የሆነውንና ከ2010 ጀምሮ ድርጅቱን የመራውን የማዕከላዊ ኮሚቴም ሆነ የፖሊት ቢሮ አባል በአዲስ መተካት በወንጀል እጠየቃለሁ በሚል ስጋት ስልጣን አለቅም ሲለከረመው አመራርም ለሰላምና ለህዝብ ሲባል በሰራው ወንጀል ያለመጠየቅ ዋስትና መስጠት የሚሉትን እንደ መፍትሄ ያስቀምጣሉ። መልካሙን ሁሉ መመኘት በዚሁ እሰናበታለን።